ነው የምታምሩት። እዚህ ስለመጣችሁ እኛም እዚህ ስለመጣን እናመሰግናለን። ልጆች በዛሬው ዕለት አስራ ሦስተኛው ዓለም አቀፍ የአፍ ጤና አጠባበቅ ቀን በተለያዩ ሁነቶች እየተከበረ ይገኛል። እንግዲህ ዛሬ የጥያቄና መልስ ውድድር እንዲሁም ደግሞ የተለያዩ ፕሮግራሞችን አካተን በሲግናል የጥርስ ሳሙና አማካኝነት እናንተ መሃል ተገኝተናል። ዛሬ የምንገኘው እንግዲህ የትምህርት ቤት ነው፣ ቢጣ ንጋት ኮኮብ ትምህርት ቤት ነው። ለምን እንደተገኘን ኢትዮጵስም ቢጣም ትነግራለች። በጣም ደስ የሚል ደስ የሚል ጊዜ እያሳለፍን እንገኛለን። አዎ ልክ ነህ ቡቻቻዬ፣ ዛሬ የምንገኘው እንግዲህ በንጋት ኮኮብ ትምህርት ቤት ነው። ዓለም አቀፍ የአፍ ጤና ቀንን ለማክበር ነው ዛሬ እዚህ የተገኘ ነው። ቡርሽ ቡርሽ ጥርሳችንን ሁሌ ጠዋት ማታ መዲና ሀሰን፣ እባላለሁ ከዩኒሊቨር ኢትዮጵያ ነው የመጣሁት። የሽያጭ ባለሙያ ነኝ። ዛሬ እዚህ የተገኘ ነው የዓለም የአፍ ጤና አጠባበቅ ቀንን ምክንያት በማድረግ እሱን ለማክበር ነው፣ ከህፃናት ጋር። ብሩሽ ብሩሽ ጥርሳችንን ሁሌ ጧት ማታ፣ ዙሪያውን ላይ እናታች ብሩሽ፣ እስኪ ጸዳ፣ ብሩሽ ብሩሽ ጥርሳችንን ዩኒሊቨር ትልቅ ዓለም አቀፍ ድርጅት ነው። በአሁኑ ሰዓት በ190 ሀገራት እየሰራ የሚገኝ ድርጅት ነው። በኢትዮጵያ የተቋቋመው በ2014 እንደ ኤሮፓውያን አቆጣጠር ነው። ስራ የጀመረው በ2016 ዓ ም ነው። እዚህም በስፋት የንጽህና መጠበቂያ እቃዎችን በማምረት ይታወቃል። ከነሱም ውስጥ አንዱ የሆነው ሲግናል ነው። ሲግናል በአፍ ጤና አጠባበቅ ሊደር የሆነ ብራንድ ነው። ዛሬ እዚ የተገኘነውም ሲግናል ስፖንሰር ያደረገውን የአለም አቀፍ የአፍ አጠባበቅ ቀን ለማክበር ነው። ያንንም የምናደርገው ከህፃናት ጋር ነው። ከ288 በላይ የሆኑ ትምህርት ቤቶች በአለም አቀፍ ደረጃ ዛሬ እዚህ ፕሮግራም ላይ ፓርቲሲፔት ያደርጋሉ። አላማው ምንድን ነው? ልጆች ከልጅነታቸው ጀምረው ጥርስ መፋቅን፣ የአፍ ጤና መጠበቅን ባህሪ አድርገውት እንዲያድጉ ስለሚፈለግ ነው። ቢያንስ በቀን ሁለቴ ፍሎራይድ ባለው የጥርስ ሳሙና ጥርሳቸውን እንዲቦርሹና የአፍና የጥርስ ጤናቸውን እንዲጠብቁ ያንንም ከልጅነት ጀምሮ እየተኮተኮተ እንዲያድግ ያንን ባህሪ ማስተማር አንዱ የሲግናል ስራ ስለሆነ ማለት ነው። ሰው በዚህም ያው አላማችን የጥርስ አጠባበቅን ኢትዮጵያ ላይ ካልቸር ማድረግ ነው ማለት ነው። የዓለም የአፍ ጤና ቀን የዝግጅቱ ስፖንሰር ሲግናል ስሜን አሁን ይባላል። ዛሬ በትምህርት ቤታችን ኢትዮጵስ ተገኝታ የጥርስ ንጽህና እንዴት እንደምንጠብቅ አስተምራናለች። በዛም ደስ ብሎኛል። እኔም ጥርሴ እንዴት እንደምጠብቅ ተምሬያለሁ። እሺ፣ ብሩሽ አንድ ላይ ከማማ ሰላም ስሜሩ ጸጋዬ ይባላል የመጣው ከንጋ ኮኮብ ትምህርት ቤት ነው። ዛሬ ዓለም አቀፍ የጥርስ ንጽህናን ቀን አስመልክቶ ኢትዮጵስ ወደኛ ትምህርት ቤት መጥታለች። በዚህም ደግሞ እኛ በጣም ደስተኛለን። ኢትዮጵስ ወደዚህ ትምህርት ቤት መጥታ የተለያዩ ትምህርቶችንና ዝግጅቶችን አዘጋጅታ ወደ እኛ በመምጣቷ በጣም ደስተኛ ለን። ኢትዮጵስ እናመሰግናለን። የዓለም የአፍ ጤና ቀን፣ የዝግጅቱ ስፖንሰር ሲግናል ስለዚህ ኢትዮጲስ ጥያቄውን ለመለሰ ተማሪ ሽልማት ሰጪልናለሻችሁ። እሺ በሱ ፍቃድ ላንተ ነው ጥያቄ የምንጠይቀ፣ ጥርሳችን ለስንት ደቂቃ መቦረሽ አለበት? ሀ ለአስር ሰከንድ ለ ለሁለት ደቂቃ ሐመሮሃ ለአምስት ደቂቃ ሐመሮሃ ለአምስት ደቂቃ ብሏል። ተመልሷል? አልተመለሰም አልተመለሰም። ስለዚህ ሌላ ተማሪ እንመርጣለን ማለት ነው። እሺ ለስንት ደቂቃ በጋራ መልሰውታል? ለሁለት ደቂቃ። ጨምጭም ጎበዞች። እሺ ጥርሳችን በቀን ለስንት ጊዜ ነው መቦረሽ ያለበት? ጎበዝ፣ አጨምጭሙላት ለሁለት ጠዋትና ጠዋትና ስለዚህ ኢትዮጲስ ለሁለቱም ተማሪዎች ስጦታ ታበረክትልናለች ማለት ነው። እናንተ ደግሞ አጫጭሙ እንጂ ኢትዮጲስ ትሸልምልናለች። ሁልጊዜም ጥርሳችንን ጠዋትና ማታ በሳሙናና በብሩሽ ጽድት ማድረግ አለብን። ሽጥርሳችንን እንዳይበሰበት ቡርሽ ከዳር ቡርሽ ከማል ጀርሚ ያስወግዳልኢትዮጵስን ዛሬ ዜ በት ምክንያት አንዱም ያ ነው። ህጻናት በሚያዩት ነገር በሚወዱት ነገር እንዲያደርጉ የሆነ ነገር ሲነገራቸው ያንን የማድረግ ፍላጎትና አክሽን የማድረግም ነገር ስላላቸው ኢትዮጵስም ህጻናት በጣም ስለሚወዷት ዛሬ እዘ ጋበዝና ለዚህ ነው ህናት እሷ የምታደርገውን ነገር ለማድረግ እንዲሞክሩ በዛውም ሀቢት እንዲያረጉ ቤተሰቦቻቸውንም ፑሽ እንዲያረጉ ጥርሳቸውን እንዲፍቁ የአፍ ንጽህናቸውን እንዲጠብቁ ያንን እንዲያደርጉ ፈልገን ነው ኢትዮጵያ ስነዚህ አመጣናት ጥሩ ውጤት ይኖረዋል ብዬ አስባለሁ። የዓለም የአፍ ጤና ቀን። የዝግጅቱ ስፖንሰር ሲግናል ፈገግታ። ዛሬ እንግዲህ ከተማሪዎች ጋር ኢትዮጲስ፣ እኔ ቡቻቻ፣ ደስ የሚል በዓል አክብረናል። የጥርስ ጤና ብዙ ነገር ኢትዮጲስ አውርታለች፣ ተረት ተናግራለች። በጣም ደስ ይል ነበር አይደል ኢትዮጲስ? ልክ ነሽ፣ ብታይ ጥርሴን እንግዲህ በሳሙና በደንብ መቦረሽ ያለብኝ አውቅ። ኢትዮጲስ እኔ እኮ ጥርሴ መቦረሽ የነበረ እኮ በቀን አንድ ጊዜ ነበር። ለካ በቀን ሁለት ጊዜ ነበር መቦረሽ የነበርብኝ፣ ጠዋትና ማታ። ልክ ነህ ቡቻቻ። ጠዋትና ማታ ነው። ለልጆች የምለው ምንድን ነው ሁሌም ጠዋትና ማታ ጥርሳችሁን መቦረሽ አለባችሁ። ቡርሽ ቡርሽ ቡርሽ ቡርሽ ቡርሽ ጠዋት ቡርሽ ቡርሽ ቡርሽ ዶትር ቡርሽ ትንፋሽ ቡርሽ ቡርሽ ቡርሽ ፈገግታ ጀነራል አላማው ኢትዮጵያውያንን ከልጅነት ጀምሮ በአፍ ጤና አጠባበቅ ኮትኩተ ማሳደግ እና ባህላችን እንዲሆን ማድረግ ነው።

የዓለም የአፍ ጤና ቀን የዝግጅቱ ስፖንሰር ሲግናል ፈገግታ ሩሽ